በኢትዮጵያ ለቆዳ ፋብሪካዎች ዋነኛ ግብዓት የሆነው ቆዳና ሌጦ ከ2013 ዓም ጀምሮ ከውጭ ሀገር ማስገባት ቀርቷል። ለመሆኑ ቆዳ የሚሰበሰብበት አሁናዊ ገበያ ሁኔታ ምን ይመስላል የሚለውን ባጭሩ እንቃኝ። የበግ ደግሞ አሁን ይሄ መልክ ስላለው ስለሚያምር ይሄኛው አሁን ይሄ 35 ብር ነው። ይህ አሁን ይህ 25 ብር ነው። ህ ይህ ጥሩ ቆዳ እዚህ ላይ እንትን ብለዋል፣ አበላሽተዋል። ሰባት ብር ሰባት ብር ነው ይሄ ከዛሬ አምስት አመት በፊት ነው ቆዳ ንግድ የጀመርኩት። በፊት ደህና ውድ ነበረ ደህና እንሸጥ ነበረ። ከዘጠና አምስት እስከ ሰማኒያ ባለው እንገዛ ነበረ እንሸጥ ነበር። አሁን ደግሞ እንግዲህ ከአስር ብር ጀምሮ እስከ አርባ ብር ባለው ነው የምንገዛው። ይህ አንድ ሀገሪቷን የሚያንቀሳቅስ ነው። ለብዙ ሰው የስራ እድል የሚፈጥር ነው። መንግስት በተለየ ሁኔታ ትኩረት አድርጎ የስራ የቆዳ ነጋዴዎች እንደሚሉት ጸጉራም የበግ ቆዳ በፋብሪካዎቹ ተፈላጊ ባለመሆኑ በተለምዶ የላጠ ወይንም ልሙጥ ቆዳ ያላቸው በጎች ቆዳ ላይ ትኩረት ይደረጋል። የፍየል ቆዳ ግን ከግብይ ሰንሰለቱ ተገፍቶ ሊወጣ ጠርዝ ላይ ይገኛል። ለዚህም ነው አንዳንዶች የፍየል ቆዳን መጣል ተመራጭ የሚያደርጉት። እንቅስቃሴ የለም፣ የቆዳ እንቅስቃሴ በፊት፣ አሁን ተጨረታ ምናምን ነበር። አሁን ተጫራች ፋብሪካዎቹም የሉም። በቃ በወሰዱል በስልክ በስልክ ነው። ገንዳ ላይ እየተጣለው ይሄ ፍየል ቆዳ ጭራሽ ገንዳ ላይ ነው የሚጣለው። ለምን አራጅዎቹ ይሄ ለአምስት ብር ከምንሸከም ከዛው ጥለነው መጠል ምን አሸከመን አምስት ብር አይጠቅመንም በሚል ቆሻሻ ገንዳ ላይ እየተጣለ ነው። የሚመጣው ግን በአገራችን እንቅስቃሴ ብራና ምናምን የሚጻፍበት እሱ ነበር። ዋና ገቢ ምንጫችን ቆዳና ቡና ነው። እኔ በማውቀው መንግስት የአገር ገቢ ምንጭ ከሆነ ለምን ትኩረት አይሰጥበትም? ለምን ሜዳ ላይ እንዲወርቅ ይሆናል? የፍየል ቆዳ ዝም ብሎ ሜዳ ላይ ለምን ይጣላል? ይሄ እርምጃ ቢወሰድበት አንድ የበግ ቆዳ አሁን ከ35 ብር እስከ 40 ብር ነው እየሸጥን ያለ። የፍየል ቆዳ ደግሞ 5 ብር የሚጣልበትም የከፍት ጭራሽም አይፈለግም። ከፍት ነው እየወደቀ ያለው። ፈላጊ የለው ማንም አይገዛ ነው እየጣለ ነው ያለው እዚህ ላይ ግን መነሳት ያለበት ጥያቄ ብዙ ስራ አጥ ወጣቶች ባሉበት ሀገር በኢንዱስትሪዎች የማይፈለጉ የእንስሳት ቆዳ ለሌላ የገቢ ምንጭ እንጂውን ለማድረግ ለምን አልታሰበበትም የሚለው ነው። የዓለም አቀፍ ገበያው ተጽዕኖ የቆዳ ዋጋ ከፍና ዝቅ እንዲል በምክንያትነት መጠቀሱ አይቀርም። ነገር ግን የኢትዮጵያ ቆዳ ኢንስቲትዩት እንደሚለው ዘርፉ በዚህ ተጽዕኖ ስር እስካለ ድረስ የቆዳ መሸጫ ዋጋ ወርዷል ማለት አይቻልም ባይ ነው። ግለሰቦች አደው ለሰብሳቢዎች የሚሰጡበት ዋጋ እና ሰብሳቢዎች ሰብስበው ለትልልቅ ነጋዴዎች ወይ መካከለኛ ነጋዴዎች ሰጠው ለፋብሪካ የሚሸጥበት ዋጋ የተለያየ። ለምሳሌ የፍየል ከ25 በላይ ነው። አክቹዋሊ የፍየል የዓለም ገበያም ስለማዝቅ ያለ ስለሆነ እዚህም የዚያ ሪፍሌክሽን ነው። አሁን እየገዙ ያሉ ግን በዚህ ደረጃ ነው። የበሬ ቆዳ ከ350 ነው እየተሸጠ ያለው እና ኢብን እንዲያሆኑ የበሬ ቆዳ እጥረት አለ። ወደቀ ምናምን የሚበላው፣ ምናልባት አንዳንድ ሰፈር ላይ ሩቅ ሆኖ ሄዶ ትራንስፖርት ለመሸጥ ሲያስቸግር መንገድ ላይ ተጥሎ ሊወድቅ ሊኖር ይችላል። ኢንጀነራል ግን አሁን በክልሎችም እኛ መረጃው አለ ተሰብስቦ ወደ ፋብሪካ እየገባ ነው። አሁን ፋብሪካዎች ከዚህ በላይ ቢገዙ በዓለም ገበያ ላይ ኮምፒቲቲቭ መሆናቸው መረጃዎች እንደሚያመላክቱት በኢትዮጵያ ከሚገኙ 32 የቆዳ ፋብሪካዎች በግብአት እጥረትና በሌሎች የተለያዩ ምክንያቶች አሁን ላይ የሚሰሩት 22 ፋብሪካዎች ብቻ ናቸው። እነዚህ ፋብሪካዎች የሚሰበሰበው የቆዳ ምርት ጥራት መጓደልን እንደ ችግር ያነሱታል። የኮቪድ ወረርሽኝ ከመከሰቱ በፊት ዘርፉ ጥሩ በሚባል ደረጃ ላይ የነበረ ሲሆን በዓመት ከ130 ሚሊየን የአሜሪካ ዶላር በላይ ገቢ ያስገኝም ነበር። ይሁን እንጂ ይህ አሁን ላይ አሽቆልቁሏል። በ2014 ዓ.ም አጠቃላይ ከቆዳ ኢንዱስትሪ ዘርፉ የተገኘው 41 ሚሊየን ዶላር ብቻ ገቢ ለዚህ ጥሩ ማሳያ ነው። በ2015 የተለያዩ የቆዳ ምርቶችን ወደ ውጭ በመላክ ሊገኝ የታቀደው ገቢ 65 ሚሊየን ዶላር ብቻ ነው እቅዱ ከኮቪድ ወረርሽኝ በፊት ዘርፉ ከነበረው የገቢ ድርሻ አንጻር አሁንም ብዙም እንዳለ አንሰራራ የሚያመላክት ነው። ከውጭ የሚገባው ለፋብሪካዎቹ የሚያስፈልገው ኬሚካል ደግሞ ሌላኛው ችግር ነው። ኬሚካል አክቹዋሊ ኦልሞስት 98 ፐርሰንት ከውጭ የሚመጣ ነው። የተወሰኑት ብቻ ነው ከሀገር ውስጥ የሚገኙት። ይሄ ኬሚካል እንግዲህ ከረንትሊ የኬሚካል ዋጋም ከፍተኛ ፕራይስ የጨመረበት ሁኔታ ነው ያለው። አዘሲምታይም ደግሞ እነዚህን ኬሚካሎች ከውጭ ለማስመጣት የውጭ ምንዛሬ ያስፈልጋል የውጭ ምንዛሬ ለማግኘት ደግሞ በጣም ከባድ የሆነበት ለምሳሌ አክቹዋሊ የሀገሪቱም ሁኔታ ይወስነዋል። 20/80 የሚባል ኤክስፖርት ካደረጉት 20 ፐርሰንቱን ብቻ ጥሬ ዕቃ እንዲያስመጡበት የተፈቀደበት ፖሊሲ በጣም ለአሁን ለቆዳ ፋብሪኮች ከፍተኛ ችግር የሆነበት ወቅት ላይ ነው። ይህን ግብዓት አላገኙም ማለት የማምረት አቅማቸው ይቀንሳል ማለት ነው። አሁን አብዛኛው በኬሚካል እጥረት አብዛኛው ፋብሪካ በሙሉ አቅሙ እያመረት አይደለም። ኦልሞስት ከ50 ፐርሰንት በታች እያመረት ነው። ኢቨን አንዳንድ ፋብሪካዎች የተወሰነ የማቆም ቴንዴንስ ያላቸው በዚህ የኬሚካል እጥረት። ኢትዮጵያ የቆዳ ኢንስቲቲዩት የተገኘው መረጃ እንደሚያመለክተው እንስሳቱ በህይወት እያሉ ጤናቸውን በመጠበቅ ጥራት ያለው ቆዳና ሌጦ ለማግኘት በቅድ እየተሰራ ነው። የቆዳ ኢንዱስትሪውን ለማነቃቃት ደግሞ በተለይ ከውጭ የሚገቡ የጫማ ምርቶችን በሀገር ውስጥ ለመተካት ታስቧል። ነገር ግን ይህም ሆኖ ዛሬ ላይ ረክሷል ተብሎ በየመንገዱ የሚወድቀው ቆዳ እንዴት የሀብት ምንጭ ይሆናል የሚለው ምላሽ ይፈልጋል።